የዒድ አል አድሃ አረፋ በዓል የተቸገሩ ወገኖችን በማሰብ ና በመርዳት እያከበሩ መሆኑን በደብረታቦር ከተማ የሚኖሩ የእስልምና እምነት ተከታዮች ተናገሩ። 1444ኛው የዒድ አል አድሃ አረፋ በዓል በደብረታቦር ከተማ በተለያዩ ሃይማኖታዊ ክዋኔዎች ተከብሏል። ዋሴ ባዬ ተጨማሪ ያለው። የዒድ አል አደሃ አረፋ በዓል ነቢዩ ኢብራሂም ልጃቸውን ኢስማኤልን እንዲሰዉ ከፈጣሪያቸው ከአሏህ በታዘዙ ጊዜ በፍጹም ታዛዥነትና እምነት ለመሰዋት ሲዘጋጁ ፈጣሪያቸው አሏህም በልጃቸው ፈንታ የእርድ በግ ያቀረበላቸው የእምነት የታዛዥነትና የእዝነት በዓል ነው። ይህን እስላማዊ ታሪክና አስተምህሮም የደብረታቦር ከተማ ሙስሊም ማህበረሰብ በስግደት በጸሎትና በትምህርት አክብሮታል። በበዓሉ ዋዜማም በእስልምና ሃይማኖት ትእዛዝና በበዓሉ ታሪክ መሰረት ለድሃዎች የተለያዩ ድጋፎች ተደርገዋል። የደብረ የደብረታቦር ከተማ መስጊደል ዑስማን ኢማም ሼህ ሸፈቀው መሐመድ በዓሉ የመታዘዝ እና የዝነት መሆኑን ይናገራሉ። አንድ ሰው አንድ አረደ እንደሆነ ሶስት ተሶስት ተከፍሎ አንድ እጁ ለምስኪን ነው፣ አንድ እጁ ቤተሰብ የሚበላውን ወዲያው፣ አንድ እጁ ደግሞ ቋንጣ ይሰቀላል ይላል እና ስለዚህ ሂዲያችን ሀዚ አንስቶ ነብያችን ዘመን አንስቶ ሲመጣ በዚህ ተዋረዱም በዚህ የመጣ ነው። ቀላል ዒድ የለም። የተከበረ የተላቀ ለሙስሊሙ ለሙስሊማት ለክርስቲያን የለለምን ዱዓ የሚደረግበት ዱዓው ቀቡል የሆነበት ቀኑን ሌሊቱም አላህን የሚለመንበት አላህን የሚላቅበት ወቅት ነው። የደብረታቦር ከተማ ቢላል መረዳጃ ማህበር ኮሚቴ አባል አቶ ወርቁ ሰይድ በበኩላቸው በበዓሉ ችግረኞችም ተደስተው እንዲውሉ ድጋፍ መደረጉን ገልጸዋል። ይህ ቢላል መረዳጃ ማህበር ከሚያገኛቸው ገቢዎች በትናንትናው እለት ወደ ሰላሳ አምስት በግ ተገዝቶ ለሁለት ለሁለት የለያንዳንዳቸው ደሃዎች ለሁለት ለሁለት ሁለት ደረጃ አውጥተን በብር ያንን ብር ደግሞ ልብስም ቢያደርጉት ምናልባት ግልገል የሚገዛላቸው ካገኙ ለምንም ለምንም ደግሞ ውጭ እንዳይቸግራቸው እንዳይገዳቸው ይህንን በዓል አብረው እንደሌላው እንደ ነዋሪ ተደስተው ልብስ የሌለውም ልብስ ገዝቶ እንዲለብስ ለቤቶች የሚያደርገውን ወጭ እንዲያደርግ ይህንን አመቻችተን በቢላል መረዳጃ ማህበር ተደስተው እንዲውሉ አድርገናል። ህዝበ ሙስሊሙን በማስተባበርና በዓሉ ሃይማኖታዊ ስርዓቱን ጠብቆ በሰላም እንዲከበር የከተማው ሙስሊም ወጣቶች ማገልገላቸውን የደብረ ታቦር አሊፍ ወጣቶች ጀማ ተወካይ ወጣት አህመድ ውበቱ ተናግሯል። ትናንትናም ያው በጎች ነበሩ ለድሃ የሚከፋፈሉ እሱን በማከፋፈልና ደግሞ ዛሬ የመስገጃ ቦታውን በማጽዳት አንዳንድ ነገሮችን ሶፍ በማሰራት ምን በማለት ወጣቶቹ በሚገባ አሳልፈናል። ያው አሁንም ከዚህ በኋላም አሁን በዓሉ ሶላቱ ተሰግዶ አልቋል። ከዚህ በኋላም ለሚደረገው ነገር እያስተባበርነ ላልደረሰው ምግብ ያልደረሱት ስጋ እያከፋፈልን እንሰጣቸዋለን ለነሱ። የደብረታቦር ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ አቶ ወርቁ መርሻ እስልምና ለሰላም ያለውን ከፍተኛ አበርክቶ ጠቅሰዋል። የደብረታቦር ከተማ የመልካም አስተዳደርና የመልማት ጥያቄዎችን እየመለሰ መሆኑንና ለዚሁም የሙስሊሙ ማህበረሰብ ድርሻ ከፍ ያለ መሆኑን ጠቅሰዋል። ከተማችን በአንጻራዊነት ካሉት የክልላችን ከተሞች ሰላሙን አስከብሮ ጸጥታውን አስከብሮ ከህዝቡ ጋር ተሳስሮ እየሄደ ያለ ከተማ ነው እና በርካታ ጥያቄዎች አሏችሁ። እነዚህም ጥያቄዎች ኮሚቴውም ከእኔም ድረስ ያመጣቸው ጥያቄዎች አሉ። የእስልምና ኮሚቴ ለከንቲባውም ያቀረባቸው ጥያቄዎች አሉ። ስለዚህ ጥያቄዎቹም በተገዩ መንገድ በጊዜ ሰሌዳ አስቀምጠን እንፈታለን። ቀጣይም ቢሆን የከተማችን እድገት ከእናንተ ውጭ የሚሳካ አይደለም። ሁሉም ይረባረብ ይገባል። ህዝበ ሙስሊሙ በዓሉን ከክርስቲያን ወንድሞቹ ጋር በመፈቃቀርና በመከባበር ሲያከብር የኖረ መሆኑንና ይህንኑ ልማድ አጠናክሮ በመቀጠልም ለአብሮነትና ለአካባቢ ሰላም እንደሚሰሩ ወጣቶች ተናግረዋል። ለአማራ ሚዲያ ኮርፖሬሽን ዋሴ ባየ ከደብረ ታቦር